በድጋሚ ለመስቀል በዓል እንኳን አደረሳችሁ እያልን ከዚህ ከታላቁ የህዳሴ ግድብ ፕሮግራማችን እንደቀጠለ ነው። አሁን በመቀጠል የሆነ ምንድን ነው፣ አሁንማ እዚሁ ህዳሴ ግድብ ስንመጣ በዚሁ በጉባ የሚኖሩ ስራቸውን እየሰሩ በተለያየ ህይወት ላይ ያሉ ሰራተኞች አሉ። እነሱ ጋር ጎራ እንላለን። ምን አዲስ ነገር አለ? እንዴት አሳለፋችሁት? መቼ መጣችሁ? ምንስ ገጠመኛላችሁ ብለን አብረን በዓልን እናከብራለን እንኳን አደረሳችሁ እንባባላለን፣ ማለት ነው። ከህዳሴው ግድብ ልዩ የመስቀል በዓል ፕሮግራማችን እንደቀጠለ ይገኛል። ወደ ፕሮግራሙ እናልፋለን። አብራችሁ ታላቁ የህዳሴ ግድብ ጉባ ነው የምንገኘው። አሁን ደግሞ እስቲ ዞር ዞር እያለን ሰፈር ውስጥ እንገባለን፣ የስራ ቦታዎችን እናያለን። ማህበረሰቡን እግረ መንገድ እንዴት እንደነበር ቆይታቸው አሁን ያለው ነገር ደግሞ ምን እንዳይመስል እግረ መንገድ እንጨዋወታለን ማለት ነው ዳንዬ። አሁን እየሄድን ያለንበት መንገድ በተለምዶ ማንጎ ሰፈር ተብሎ የሚጠራው ነው። እያያችሁት ነው

በጣም የበረሃ ስሜት አለው። ነገር ግን ደግሞ እዚህ ስትመጡ ኤቨርግሪን ነው በሙሉ በተራሮች የተከበበ ሆኖ ተራሮቹ ራሱ ልምላሚውን በቀላሉ ማየት እንችላለን። ጠጋ ስንላቸው ደግሞ ቅዝቃዜ ሆን እግረ መንገድ ያመጣሉ። ነዋሪው ምን ይመስላል? እስኪ ጎራ ብለን ደግሞ አብረን እናያለን ማለት ነው። እንደምን ዋላችሁ? ሰላም ነው። እንዴ ነው? ሁሉ ሰላም አለን? አለን። ገበያው እንዴ ነው? ሰላም ነው። ተስፋዬ ቡሼ ይባላል አስካል ገብረስላሴ እንኳን አደረሰ እንዴት ነው አያችሁ እንኳን አብሮ አደረሰ አሜን አሜን አህለን አህለን አህለን አህለን ከፍ ከፍ እንኳን እንደናቆየን እንኳን እንደናቆየን እንደምን ነህ ታዲያስ ደህና ነህ ታዲያስ ከፍ ስምህን ጅብሪል እና ተስፋዬ ቡሼ አቤት አቤት አቤት ጉባሌ ምን ያህል ጊዜ ቆያችሁ ቆያቸው ጉባኤ ይሄ ዳም ገና መሰረት ድንጋይ ሳይጣል ጠረጋ ላይ ነበርን። እዚህ ጠረጋ እየሰራን ነበረ ገና ሲመነጠር ጀምሮ ሲመነጠር ጀምሮ። ኦ ዴ ዴ በጣም ረጅም ጊዜ ነው አብራችሁ አንተም እንደዛ ነበር። በቾክ በንት በኖራ ነበር ተሰምሮ፣ ገና ተሰምሮ በሄሊኮፕተር ተሰምሮ እያለ ነው እኛ እዚህ መጣ። ምልክ ተደርጋ ብቻ ነው እዚህ አስራ ሁለት ዓመት ምናምን ሆነ። እንዴት ናችሁ? አህለን ወሳለን፣ አህለን ወሳለን፣ አህለን ወሳለን። ኬፍ ኬፍ፣ አህለን ወሳለን። አህለን አህለን አህለን ነው። ከዚህ ስንት 8ተወልጄ ያደኩት አድዋ ነው። ከዛ የመጣው ከአድዋ ወደዚህ እንዴት ለመምጣት ሀሳብ እዚህ ፋሚሊ ወንድሜ እዚህ ነበር፣ እና እሱ ጋር ተቀጠሬ ነበር ምሰራ እሱ ሱቅ ላይ ሱቅ ነበሩ ምድ ከዛ በኋላ ነው የራሳችን ለመክፈት ሀሳቡ የመጣው። ኑሮ እንዴት ነው? ኑሮ ቆንጆ ነው። አባይ ሞላ ሞላ መሻገሪያው ሌላ አባይ ደስ ይላል በጣም።

እንዴት ነው ስትገናኙ ያላችሁ ፍቅር ያላችሁ ስሜት ምን ይመስላል? እዚህ ከዚህም ከዛም መጣ። ያው ሰው ሁሉ በፍቅር ነው የሚኖረው። በረሃም ስለሆነ በጣም ተሳስቦ ተዋዶ ተፋቅሮ ነው የምንኖረው ሁላች? ሁላችን በረሃ ላይ መዋደዱ አለ። በጣም በጣም ፍቅር አለ። በጣም በጣም አለ። ለምንድን ነው እኔ አላቅም፣ ግን በረሃ ላይ ያለው ፍቅር የትም ቦታ የለም። ኑሮ ምን ይመስላል እዚህ? ልጆች ትዳር እዚህ? አይ እዚህ የለም። በምልልስ ቤት በጣም ጥሩ መልካም ጣና በለስ። ልጅ ያው ቢኖሩ ባህር ዳር ነው። ወታደር በለት ማለት ወታደር ለሀገር ድንበር ጥበቃ በሰላም እንደሚሮጠው ሁሉ እኛም ለሀገራችን እየሮጥን የሚያጋጥሙ ገጠመኞች አሉ፣ ግን እነሱ ተቋቁመን ነው ለዚህ ደረጃ የደረሱ። እና በጣም ደስ የሚል ነው። ይህንን ታሪካዊ መስርትን በማየታችን እንደዚህ አይተን ትልቅ ታሪክ አጋጣሚ ደስ የሚለው የጥረታችሁን ውጤት አይታችሁታል። እኛም በጣም ነው የምናደንቀው። በጣም ኢትዮጵያ ታመሰግናችኋለች። በጣም በጣም ጀግኖቻችን። ስለዚህ ቀጣይ ፕሮጀክት አላችሁ ማለት ነው? አለ መርሐባ አብሪሽ። እንዴት መጣ ወደዚህ ፕሮጀክት? እኔ የመጣሁት 2012 ዓ.ም ም ታህሳስ ወር ላይ ነው እና ወደዚህ ስመጣ ፕሮጀክት ሹፌር ሆኜ ነው የመጣሁት። ተመድቤ ነው። አዎ ተመድቤ ከዛ ውድድር ነበረን 12 ዓመተ ምህረት ላይ በአጋጣሚ ወደ 80 ምናምን ሹፌሮች ተፈተነን። ከነዛ ውስጥ አራተኛው ወኛ አልፌ ቀጥታ ወደ ፕሮጀክቱ ነው የመጣሁት፣ እና ያው እስካሁን ድረስ እያገለገልን ነው። ሰላም፣ ደህና ስልን፣ ሰላም። እንደምን አደሩ? እንደምን አደሩ? እግዚአብሔር ይመስገን። ዝግጁ እየሆነ ነው። ዝግጁ ይሆን? ዝግጁ። አዎ፣ ሰላምታ እንሰጣጣለን። ተጠብቅና፣ እስኪ ሰላምታው እንዴት ነው የሚሆነው? ኮፍያ ስላለ አዎ፣ ኮፍያ ስላለ ይሄ አለ። ኮፍያ ከሌለ ይሄ ነው። አሁን ሰላም፣ እንኳን ደና ቆያችሁ። አማን ነው፣ እግዚአብሔር ይመስገን። አለን፣ ይመስገን፣ ይመስገን። አፍሽር፣ አፍሽር። በቃ ቤቷ ነች። አዎ፣ ጎብኛት ሰማማኝ አልጋለች። ሜትር ከስንት ነች? አሪፍ ነች፣ አሪፍ ነች። በጣም ደግሞ በጣም በንጽህና ነው የተያዘችው። ይባባክ ምናምኑ እንደዚህ ቆጥ መሆኗ በጣም ጥሩ ነው እባባለሁ። እና ለዚያ ነው በዚህ ቆጥ ቤተሰብን እርቆ እዚህ ማገልገሉ ይከብዳል፣ ግን ያው እንደ ሀገር ሰራዊት በደንኛ ያው ብዙ እንትኖችን አብረን አሳልፈናል። ይህ ግድብ ከተጀመረ ጀምሮ ብዙ አይነት ቻሌንጆች አሉ። እነዛን ቻሌንጆች አልፈን ዛሬ እዚህ ላይ በቅተናል እና ፋሚሊዎችንም ደግሞ በቃ በአምስት ወርም በስድስት ወርም እየሄድን የማየቱ እድሉ አለን እና አንድ ወር ምናምን ቆይተን ደግሞ ቫኬሽን ተመልሰን ደግሞ ወደ ግዳጃችን እንመጣለን በዚህ አጋጣሚ የእውነት እንደዚህ ላሉ ጀግኖች ከጀርባ ያላችሁ ጀግኖች ቤተሰቦች ያላችሁና፣ በዚህ አጋጣሚ እኛም አገርም ታመሰግናችኋለች። መንደሩ ሴቱ አካባቢ ነው ያለው መኖሪያ መንደሩ ሲኒር ምንድን ነው? አንተ እዚህ ነው የምትኖረው? ኦ በጣም ጥሩ። ይሄ ቤቶች አሉ እንዴ ከጀርባ? በዚህ አብሻር። ሌላስ ቦታ ወደ ታስብ ምን የሚባል ስኪንዳን ስኪልድ አን ስኪልድ። እሺ የሚባል ሰፈሮች አሉ። አብሻር አያቸዋለሁ። አብሻር አብሻር። አሰበ እዚሁ ቆየህ? አስራ ሁለት ዓመት አስራ ሁለት ዓመት። ኦ ብራቮ ብራቮ ብራቮ። አሰበ አመሰግናለሁ። አሁን ደግሞ የምገኘው ይኸው የተለያዩ በአባይ ግድብ ፕሮጀክት ላይ የተለያዩ ሰራተኞች አሉ፣ በብዙ አይነት ስራ መስክ የተሰማሩ። ይሄ የእነሱ ሰፈር ነው። እንግዲህ እነሱን ለማግኘት እየገባው ነው። በዚህ እንግባ። አለን ሳለን፣ እንዴ ነው እንዴ ነው? አማን ነው። ከፍ ከፍ ከፍ። ታዲያስ፣ እንኳን ደህና ቆያችሁ። አማን ነው ይመስገን። ኤች ሲክስ እናንተ እዚህ። ኦኬ፣ ምን ይባላል? ኮምፓውንዱ ፎርማን። እንዴ እ ምንድን ነው ስኪልድ እና ወደዛ ነው፣ ወደዛ ነው የነስኪልዶቹ። ስኪልድ እና ስኪልድ እና አንስኪልድ ወደዛ ነው እሺ ይሄኛው የፎርማኖች ነው አፍሸር አፍሸር ሰላም ሰላም ሰላም ነው እንደምን አላችሁ አለን አለን ሰላም ነው እንደነ

ሉላ መታለች። የሉላ አድናቂ ነች ውስጥ ሉላ መታለች። ውይ ያለች ነው መታለች መታለች። መልካም በርቱልን። መልካም ስራ ቤተሰብ እዚሁ መስረታችኋል? ያው ቤተሰብ ነው። ቤተሰብ ለጊዜው እዚህ አልመሰረተም ግን ቤተሰብ ሁሉም እዚህ ነው ማለት ትችላለህ። ከምኖርበት አካባቢ ከሚያውቀኝ ሰው ይልቅ እዚህ ግቢ ላይ የሚያውቀኝ ሰው ነው የሚበዛው። የት አካባቢ ነበር? እሺ በፊት ባህር ዳር ዙሪያ ነው። ቢኮላ አባይ ከተማ ትበላለች። ትንሽ ከተማ ናት። በዛው መስመር ነው። ከባህር ዳር ነው ወደዚህ የመጣሽ? ስኪልድ እና አንስኪልድ ስኪልድ አንስኪልድ የሚባል ሰፈር ስኪልድ አንስኪልድ ምን አይነት ሰፈር ይሆን እስኪልድ እና እንስኪልድ ማለት ባለ ስምንት እና ባለ አራት ስያሜ የተሰጣቸው የሰራተኞች መኖሪያ እና የባለሙያ መኖሪያ ነው እንደዛ ነው አውቅ የት አካባቢ ነው ያለው በታች ነው ወደ ላይ ትንሽ ሂድ ብለን ውስጥ ገባ ስትል ትንሽ ታገኘዋለህ መልካም አንተ ከየትኛው ወገን ነህ መርሃባ አመሰግናለሁ። እሺ እሺ። ታንክ ዩ ታንክ ዩ። አመሰግናለሁ አመሰግናለሁ። አፍሽር አፍሽር። ስኪልድ አራት ደረጃ ነው ማለት ነው ያለው። መጀመሪያ አካባቢ ያው ሙቀቱ ስላለመድ ነው ምናምን ነው መሰለኝ በጣም ይከብድ ነበረ። በኋላ ግን ያው ስራውን እየሰራን እየቆየን ስንሄድ ያው እንደተወደድንበት ሀገር ቋጥረን በደስታ ነው እየሰራን እየቆየን በጣም ደስተኛ ቤቶች ቡና ደርሷል! ቡና ደርሷል! እንዴት ናችሁ? ቡና ያለበት ቤት እየፈለግን ነው። እስኪ አንዱ ጋር እናጣማቦ ኖረው እኔ ዱር ቤቴ ባህር ዳር ወደዚህ ብላ ወጣ ካለች ዱር ቤቴ ከተማ ነው ምኖረው ስኖር ከዚህ ከመጠው ሙቀቱ በጣም እንግዲህ ልዩነቱ የበርሃኑ ልዩነቱ በጣም አለው፣ ግን አሁን ሀገሬ መስሎ የተወለዱበት ነው የመሰለኝ። የምኖረው ከዚ ብኖር ደስተኛ ነኝ። ራሱ 13 አመት እዚሁ አግብተሽ? አዎ አግብቼ እዚያው ተጋብቼ፣ እዚያ ተጋብቼ መጣው። ከዚህ ማየን ይሄው አግኝቻለሁ። አሁን ደግሞ ሁለተኛ ነፍሰ ጡር ነኝ። ያባይ በረከት አዎ፣ ያባይ በረከት ነው። እሺ ወንደላ የሸጋው ወንደላጤ ቤት ነች። አዎ አዎ አዎ። በጣም ሸጋ ወንደላጤ። ምን ምን አለው? ብስክሌቱ ነው አላችሁ። ዲ ዋው ይሄ ግድ ነው። ግዴታ ነው ልብስም እዚህ ይሰጣል ሸጋ ወንደላጤ ነው ሸጋ ወንደላጤ በጣም ቆንጆ ነው ይሄ ዶጮ የሚባለው ቴሌቪዥን ነው ወደዛ ረዘም ይላል ረዘም ይላል ቆንጆ ነው ግን በጣም አሪፍ ነው ለስንት ነው የምትኖሩት እዚህ ለሁለት አንተ እና ማን ጓደኛ ነው ኪችንም እዛለች ማን ነው አሪፍ ወጥ የሚሰራው እኔ በጣም ምችፍ። ምን ምን ነው የምትሰራው? አብዛኛው ሽሮ፣ ድንች፣ አንዳንዴ በሳምንት ላይ ስጋ ምናምን እንሰራለን። ስጋ አሪፍ ነው። የድንች ቀን ነው። ጥራይ ጣምእሱእ ባልደረባስጋ ብዙ አይደለሁም። ምን ራሻና እኔ በአብዛኛው ድንች ነውጎረቤት ነው። ኪችኗንስ ያስጎብኘኝ የሚመና አሪፍ ነች። አባይ ማዶ ፊናው ስር ያለው በሬ ናና ገበሬ አቤት፣ አቤት፣ አቤት፣ አቤት! እንዴት ነው? ሰላም ነው? ሰላም ነው። ክንዴ ፊሽ ይባላል። ክንዴ ፊሽ፣ አጥማጅ አሳ አጥማጅ። ይሄንን ደሞ አላየሁትም። በእናት እንዴት ደስ ይላል! በጣም ነው የሚያምረው። ዋው የሚገርም ነው አሳ እያጠመድክ ነው አዎ አሳ ስንት ጊዜ ሆነህ እዚህ

ሞከና ታና ዝዩ እኔ አሳጥ ማጃር አጋጣሚ ሆኖ ይህን ስራ ለመጥኩት ማለት ነው። ያው ችግር የለም ብቻ ነው። ችግር ብልሃትን ያስለምዳል ይባላል። አዎ አዎ። እና የባህር ዳር ልጆች ናቸው ቹቹና ታዘብ ይባላሉ። እና በሳቱ ከባያጆች ናቸው ከስራ ሲወጡ ማታ ማታ ይህንን እንደ ኢንጆይ ያጠምዱ ነበረ እና እኔም ደግሞ ከስራ ስቀነስ ገንዘብ አልነበረኝም ወደ አዲስ አበባ ምናምን የሚመለስበት ብር ስላልነበረኝ ቀጥታ ማንጣቁና ገመድ ገዝቼ እነሱን መከተል ጀመርኩ ማለት ነው። እነሱ የሚያደርጉና አየሁት። አሁን እነሱ የሉም ወጥተዋል። እኔ ግን ቀረው እየሰራው ማለት ነውና አዲስ አበባ ልጅ ነው። እኔ የደቡብ ልጅ ነኝ

የኢትዮጵያ ብሔር ብሔረሰብን ብቻ ሳይሆን የዓለም ብሔር ብሔረሰብ ነው ያዩት። የተለያዩ የውጭ ሀገራት ድርጅቶች ለእያንዳንዳቸው ያላቸውን ባህሪ ነው የተማርኩበት፣ ያላቸውን ባህሪ የቻይና እንዴት ነው፣ በቃ የተለያዩ ማለት ነው። ስለዚህ የኢትዮጵያ ህዳሴ ግድብ የኢትዮጵያ ብሔር ብሔረሰብ እኔ እንጃ ብቻ፣ ቃላት የለኝም፣ ቃላት የለኝም። ዓለምን አስፍቶ አሳይቷል። ዓለምን ነው ዓለምን ነው ያዩበት የኢትዮጵያን ብቻ ሰው ዓለምን ነው ያዩት። ያው ዳሙ ተቆፍሮ የለም በፈንጅ ምናምን በድሬል ከዛ ማቴሪያል የኮስት ኮንትሮል። እዚህ ስትኖሩ ሁላችሁም እንደ ቤተሰብ ነው አይደለም የምትኖሩት፣ ከቤተሰብ የሚበልጣልኝ ለ14 ዓመት ለ15 ዓመት እዚህ ስትኖር ጓደኛ ከቤተሰብ ላይ ነው። ስትታመም ውሃ ሚያቀብል ስትኖር ለዛ ደግሞ እኔ ማየት ትችላለህ። ከደቡብ ከወላይታ ከመጣው እዚህ ያለው ከተለያየ አይነት ሪያሊቲ ነው። ለሰው ያለው ግምት ዝም ብሎ አጭር ግምት ነው ያለው። ሌላው እንደማይ ከፋሚሊ ጋር ከቤተ ሰብ ጋር ነው የምትኖረው። ኖ ኖ ኖ እኔ ቤተሰቦቼ እዛ ወላይታ ውስጥ ነው ያሉት። ከጓደኞቼ ጋር ነው ጓደኞቼን ነው እንደ ቤተሰብ አርገ የኖርክ ያለው ጓደኞች ነው። እቺን የማጠቃለያ መልመጃ ይላል ላይ አማርኛ መጻፍ ላይ ድሮ አማርኛ መጻፍ ላይ የማጠቃለያ መልመጃ ይላል። እችን እናጠቃላትና

ማስካለ ምን አለ ማስካም ስጠይ ባናና አሁን ጨርሶ እየወጣ ነው። አሁን ይሄ አሁን በከታች የሚወጣና ስፒሎ ማስተንፈሻ ይለቀቀው ከታች አሁን በአብዛኛው ታርባይን መቶ የሚወጣ

ኢትዮጵያ ንግድ ባንክ ህዳሴ ግድብ ቅርንጫፍ ይላል። አዎ፣ ሰላም፣ እንደምን ነሽ? ደህና ነሽ? ታደስ። ብር ልታውጭ ነው? ኖ፣ ልታስገቢ? ወደ ስራ አስገብተሻል? ሰሞኑ አውጥተሻል? እንዴት ነሽ? ማን ልበል ስምሽ? እመቤት። ሆነ አስበላለሁ። ሁሉም አማን ነው። ምን ያህል ጊዜ ሆነሽ እዚህ ህዳሴ ግድብ? አስር አመት። በምን ዘርፍ ነው? ኤሌክትሪሺያን አውቶ። እዚሁ የመኪኖቹን በሙሉ ማለት ነው። ከየት ነው የመጣሽው? ባህር ዳር። በጣም አሪፍ በጣም አሪፍ እና ትጠቀማላችሁ? ንግድ ባንክን። አዎ፣ ወደ ቤተሰብ ለመላክ ለእናንተ። ኦኬ፣ ደግሞ ሌላ ባንክ የለም። ደውላ አጠራቅ መሻል። አዎ፣ አመሰግናለሁ። መልካም ስራ። እሺ፣ ህዳሴ ግድብ ቅርንጫፍ። ራሱ ስሙ ራሱ ደስ ሲላበው የኢትዮጵያ ንግድ ባንክ ህዳሴ ግድብ ቅርንጫፍ እዚህ ነው እንግዲህ። ብር ለቤተሰብ የሚላከው አብዛኛው ሰው እዚህ ያለው ሰው በአብዛኛው ላጤ ሆኖ ነው የሚኖረው። ወይም ደግሞ ልጆቹ፣ ባለቤቱ በተለያየ መልኩ የተለያየ አካባቢ ነው የሚገኙት እና ለቤተሰብ ለወዳጅ ዘመድ እዚህ ነው ብር የሚላከው።

ሰዎች ውስጥ ያለ ታሪክ ሰዎች ውስጥ ብቻ ሳይሆን ደግሞ በየሰፈራቸው በየቤታቸው የመግባት እድል አገጥሞ ነበር። መቼ እንደተቀጠሩ ከየት እንደመጡ ብዙ ታሪክ ነገሩኝ፣ እና ያንን ሁሉ እግረ መንገድ ያየ ነው። ግን ህይወታቸው ደግሞ ጓዳቸው ሽሮ የተሰራ የተዘጋጀ ሽሮ ሁሉ አግኝቻለሁ፣ አሪፍ ሽሮ ምሳ አልበላም። እሺ እ እኔ ደግሞ በአንድነት እንደ ቤተሰብ ነው የሚኖሩት፣ እና ያን አንድነታቸውን ቤተሰብነታቸውን ቤተሰባዊነታቸውን ያየንበት ነው። ከዛ በተረፈ ደግሞ በሌላ 14 ዓመት እንግዲህ ረጅም ዓመት 13 14 ዓመት በስራ ላይ የተሰማራች የመጀመሪያ ኪዮስክ ናት። የመጀመሪያ ሱፐርማርኬት ናት። አሁንም እዛ እሱን እየሰራች ነው የምትገኘው። እሷንም አገኘውኝ አሳጥማጅ አገኘው። ከዛ ውጭ ደግሞ ኢንተርቴንመንት ላይ እንደዚህ የፑል ጨዋታ ምናምን የሚሰሩ ደግሞ ለሱንም አገኘው። በሁሉም አንጻራዊ መልኩ አባይን እዳስ ግድቡን እያጣጣምክ ነው የምትኖረው። ደስ ይላል። እርስዎ ደግሞ በሌላ ደስ የሚለው